ድምፃዊ ያሬድ ነጉ በቃሊቲ ማረሚያ ቤት አብዛኞቹ ያሬድ ነጉን ስሳለቁበትና ስቀልዱበት ነበር። ድምፁ ላይ ያው ያሬድ ነጉ ያን ሁላ እንደ ተቋቋመም ገልጿል። ያሬድ ነጉ አሁን አሁን ከድምፃዊነት ባሻገረ መልካም ነገሮችን በጎ ስራዎችን በመስራትም ማህበራዊ ሚዲያ ላይ ለበርካቶች አርአያ እየሆነ ይገኛል። በጎፋ ሳውላ በጣም የሚያሳዝነው የማይረሳው በመሬት መንሸራተት በርካታ ኢትዮጵያኖች እንደ ቅጠል በረገፉበት ሰዓትም እዛ በመድረስ በጎነትን ደግነትን በተግባር ያሳየ አስክሬም በመሸከም በማፈላለጉ ረገድ ከፍተኛ ፈተናን ያለፈ በዛ ላይ ደግሞም ከማስተር አብነት ጎን ለጎን በመሆን በጎ ስራዎችን ስሰራ እንደነበር ጭምርም ነው። በርካቶች ወደዛ አግኝተዋል። ግን ጭቃው ራሱ ከበደን ብሎም ሲሳቅቁ ነበር። አንዳንዶች ደግሞ ለወረት የሄዱትም አሉ እንደምታወቀው ግን ያሬድ ነጉ ወደዛ ያቀናው ከልቡ እንደሆነ ጭምርም ነው። ከዛ መልስም በጣም የልብ ህመም አጋጥሞት ሆስፒታል ተኝቶ መታከሙም የሚታወስ ነው ባዋሳ። ከዛ አገግሞ ደግሞ ኋላ አልቤሙን መልቀቁ የሚታወስ ነው። ዛሬ የተሰማው በጣም በሚገርም ሁኔታ በዚሁ እስረኞችን በርካቶች በረሱበት ሰዓት ላይ ቃሊቲ በመውረድ በጣም በሚገርም ሁኔታ ሶስት ሰንጋ በሬዎችን ለእስረኞች በማረድ ኮንሰርቱንም እዛ እንዳዘጋጀ ጭምርም የወጡት መረጃዎች በምስል ማህበራዊ ሚዲያ ላይ ሲዘዋወሩም የተስተዋል ነው ነው እጅግ አስገራሚ ያሬድ ነጉ ለእስረኞች ያለው ቦታ በጣም የሚገርም ነው። የተረሳውን በርካቶቹ እስረኞች ወንጀለኞች እንደ ጨካኝ ተደርጎ የምታዩበትም መብቃት እንዳለበት እና ምክንያቱም የሰው ልጅ ስህተት ይሰራል፣ ያው ደግሞ ከስህተቱ ይታረማል። በተለይ ቃሊቲ የሚገቡት አብዛኞቹ ታርሞ እንደሞቱ ጭምርም ነው። በተለይ መልካም ባህሪ ፍቅርን ደግሞ እዛ ታስሮ የወጡትም አይቶበት የህይወታቸውን አዲስ ሚራፍ ከፍቶ የሞቱበት ስፍራ እንደሆነም በርካቶች ሲገልጹም ተስተውሏል። ቃሊቲ በርካቶች ታስሮ የሚገኙበት ስፍራ ነው። በተለይ ፖለቲ ጓደኞቹም የተለያዩ ከባባድ ወንጀለኞችም የምታሰሩበት ማረሚያ ስፍራ እንደሆነ የአደባባይ መረጃዎች ናቸው። ያሬድ ነጉ ዛሬ እነሱ ጋር ዛሬ እንዳከበረ ና አጠቃላይ የወጡት መረጃዎችን በማስመልከትም ነው ለእናንተ ይዤላቸው መጣሁት። እስካሁን ድረስ አብሬያቸው ቆየሁት። ሚኪ ነኝ ከሚኪታቦርን ፎ ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ ያግኙ። መልካም በዓል።